በእርግጠኝነት ከሁለት ከሶስት ቀን በኋላ እንሰማ ይሆናል። በጎጃም፣ በሸዋ፣ በጎንደር ሌሎች ግንባሮች ይከፈታሉ። በሙሉ ፋኖ የሚያደርገው ጦርነት ደጋፊ ናቸው፣ ያበረታታሉ። ከላከያ ሁን ሊያደረግ የሚችለው ቀጣይ ተግባሩ የአማራ ክልል እንቅፋት እንዳይሆንበት ማጽላት ነው። ሰማ አሁን በጣም ከፍተኛ ይል ወደ አማራ ክልል እየገባ እንደሆነ መከላከያ ወደ ድብረ ጺዮን ቀድመው ወደ ወልቃይት ወረራ ከፈጸሙ ከመከላከያ ጋር ይፋለማል። ትግራይ ውስጥም እንዲሁ ግጭት ይበረታል ብዬ አስባለሁ። ኩሩቶ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች፣ ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማራ መኮንን ጋር ቆይታ እናደርጋለን። ወቅታዊውን በተለይም ኢትዮጵያና ኤርትራ እየተሰጣጡ ያሉትን የቤት ስራዎች እንመለከታለን። ዲፕሎማሲያዊ ወታደራዊ ፍጥጫቸውን ከመቼውም ጊዜ አይሏል። ከሰሞኑም አዳዲስ ወታደራዊና ዲፕሎማሲያዊ እንቅስቃሴዎችን እያደረጉ ይገኛሉ። እነዚህን ጉዳዮች በስፋት ስንቃኛለን። አብራችሁን ቆዩ። አሚንኮ እንኳ እንግዲህ ባለፈው ኢትዮጵያ ለተመድ ደብዳቤ አስገብታለች። ህዋት ሻቢያ ምላሽን ሰጥተዋል፣ ክሱንም አስተባብሏል። እንግዲህ በተለይ ነገሮች እጅግ እየፈጠኑ ይመስላል። አሁን በዚህ 30 ቀን ውስጥ አዲስ አመት ከገባ 2018 ከገባ በኋላ ባለፉት 30 ቀናት የወጡትን መረጃዎች ብናገጣጥማቸው የነገሮቹን ፍጥነት ይነግረናል። በተለይ ኢትዮጵያና ኤርትራን የተመለከቱትን መረጃዎች ዘርዝረን ከመስከረም አንድ ጀምሮ የተደረጉትን ሁነቶች ብንዘረዝር ነገሮች እጅግ እየፈጠኑ ቶናቸውም እየተቀየረ የመጣበት ሁኔታ ተቀይሯል። በተለይም ኢትዮጵያ የኤርትራን የአገርነት እውቅና እስከመሰረዝ ደርሳለሁ የሚል ክስ አሰማች። ኤርትራ ይህ ጉዳይ እያስደነገጣት ይመስላል። ወዲያው ምላሽ ሰጥታለች። በምላሹ ደግሞ ሆርን ሪቪው ላይ ሌላ አንድ የተሰጠ ምላሽ አለ። ይሄ የአገር ጦርነት እውቅናውን በተመለከተ እንግዲህ በእንዲህ መልኩ በዲፕሎማሲው መልክ እስከ ተመድ ድረስ ደብዳቤ በመጻጻፍ አገራቱ እንግዲህ እየተካሰሱ በዲፕሎማሲው ብልጫ ለማግኘት ሞገስን ለማግኘት እየተፋለሙ ይገኛሉ። በወታደራዊ መስክ ያለው ነገር እንግዲህ ከዚያ እንደውም ትንሽ ባስ ያለ ይመስላል። በተለይም ጽምዶ የሚባለው እንደ ጄኔራል ጻድቃን መረዳትና እይታ ከሆነ ከሰሞኑ በሰጡት ቃል ማለት ነው፣ ጽምዶ ፋኖንም ያካትታል ሻቢያ ህወሓትና

ፋኖ የተጣመሩበት ነው። በዚህ ጽምዶ ውስጥ ፋኖ አለበት ብለው ተናግረዋል። እንግዲህ መንግስት ደግሞ ለተመድ በጻፈው ደብዳቤ ላይ ከሰሞኑ ወልዲያ በተፈጸመው ጥቃት የሻቢያ ና ህዋት እጅ እንዳለበት ምልክቶች እንደሚታዩ ይፋ አድርጓል። በተመሳሳይ የኢትዮጵያ መንግስት ደግሞ በአንጻሩ በሌላኛው ጸረ ጽምዶ ግንባር ለመፍጠር ያሰበ ይመስላል። እንደነ ሀራ መሬት ምናልባትም የተከዜዘብ ብርጌድን፣ ሀመዱ፣ የቀይ ባህር አፋር የተሰኙ አራቱን ታጣቂ ኃይሎች ሌሎች ምናልባትም በዚህ በራሱ ወገን በማሰለፍ ጸረ ጽምዶ አሰላለፍ ለመፍጠር እንዳሰበ እንግዲህ ግምቶችና ትንታኔዎችን እያደመጥን እንገኛለን። እርስ በርስ የቤት ስራ እየተሳጡ ነው፣ ሁለቱም ሀገራት በወታደራዊም፣ ኤርትራም ጦርነቱ ወደ ኤርትራ ምድር እንዳይመጣ ወደዚህ እየገፋችው ትገኛለች። በዲፕሎማሲያዊም፣ እርስ በርስ የቤት ስራ እየተሳጡ ይገኛልና፣ ይህን ሁኔታ እንዴት አየው? የሰሞኑ የሁለቱን ሀገራት ወታደራዊ እንደዚሁም ደግሞ ዲፕሎማሲያዊ እንቅስቃሴዎችን አው የሚዲያውንም ረስታው ነው እንጂ የሚዲያም እንዲሁ ጦርነት አለ። አዎ፣ የሚዲያ በዋናነት እንደውም እሱ ነው ሊባል ይችላል። መጨረሻ ላይ ያነሳው ፖይንት ነው ዋና ቁም ነገሩ። እያደረጉ ያሉት ምንድን ነው? በኢትዮጵያ በኩል ጥምዶ የተባለውን ወይም የነ ደብረ ጽዮንና የሻቢያ ጥምረት፣ እነሱ ጥምረት አራረግንም እያሉ ነው፣ ግን ያንን በማፍረስ ወይም ለትግራይ ኃይል የቲፒልኤፍ እዛ ላለ ትግራይ ሰራዊት መሳሪያ ያልፈታ ሰራዊት የቤት ስራ በመስጠት የሀራ መሬት የሚባለውን በማቋቋም ለፖለቲካ ክንፉ ይህን ጌታቸው አለ፣ ለሚሊታሪው ክንፍ ደግሞ ሀራ መሬትን በማቋቋም ዲስትራክት ማድረግ እና በተቻለ መጠን መሀል ላይ የተደነቀረ እንዳይሆን የትግራይ ሰራዊት ከኤርትራ ጋር በሚደረገው ጉዳይ የተደነቀ እንዳይሆን ያንን ሌላ ዲስትራክሽን ወይም ደግሞ የቤት ስራ በመስጠት ወደ ኤርትራ ድንበር የመጠጋት ነው፣ በኢትዮጵያ በኩል የማየው፣ በተቻለ መጠን በአፋርም በኩል በትግራይም በኩል ለዛ ነው ሀራ መሬት የተባለ ቡድን የሚቆጣጠራቸው እንትኖች ብታይ የሚገባባቸው ቦታዎች ዙሪያውን ትግራይ አካባቢ ያሉ ናቸው። ስለዚህ ከመሀሉ ወደዛ ገፍቶ ወደ ኤርትራ ድንበር ለማስጠጋት ነው የኢትዮጵያ ፍላጎት። በኤርትራ በኩል ያለ ፍላጎት በተቻለ መጠን ጦርነቱ ወደ ኤርትራ ድንበር እንዳይጠጋ ወደ ደቡብ መግፋት ነው ከተቻለ ትግራይ ላይ፣ ካልተቻ አሁን አሁን ደግሞ እዚያ አማራ ክልል ላይ እንዲቀር ወታደሩ የመከላከያ ሰራዊት በብዙ ግንባሮች እንዲጠመድ በእርግጠኝነት ከሁለት ከሶስት ቀን በኋላ አንሰማ ይሆናል። በጎጃም፣ በሸዋ፣ በጎንደር ሌሎች ግንባሮች ይከፈታሉ ብዬ አስባለሁ። ከፋኖ ጋር የሚደረግ ጦርነት በተቻለ መጠን ከኤርትራ ድንበር አርቆ ትግራይም ጠጋ ስለምትል ከኤርትራ ከዛም አርቆ እዚህ የአማራ ክልል እንዲቀር ማድረግ ነው። ስለዚህ የመገፋ ጦርነቱን አውድማውን ወይም የጦርነቱን ሜዳ ለማራቅ የሚደረግ ሩጫ ነው የማየው በሁለቱም በኩል። ይሄ መሬት ላይ ባለው ነገር ነው። አንደኛው የማራቅ፣ አንደኛው ደግሞ ወደዚያ የማቅረብ ማለት ነው። በሚዲያ የኤርትራን ፕሮ ኤርትራ የሆኑ ወይም የኤርትራ ራሱ ምናልባት የኤርትራ ሚስጥራዊ ገቨርንመንት ነው እኔ ግን በስጠረጥር ቀጥታ የሚሳተፍባቸው ምላቸው ሚዲያዎች አሉ መከታተላቸው እኔ በግለሰቦችም አሉ በሚዲያም አሉ። አንዳንዶቹን ደግሞ ምንድን ነው የሚባሉት እ ሁልጊዜ መልስ የሚሰጡት ኢትዮጵያ እንትን ባለች ቁጥር መልስ የሚሰጡ አሉ። ምንድን የሚባሉት የማስታወቂያ ሚኒስትር አቶ የማ አቶ የማነ እሳቸው ደግሞ ሊንካቸውን የሚያካፍሉን አሉ ትዊተር ላይ እያመጡ ይሄ የታወቀ ነው። ኤርትራንትን እንደሆነ እና እነሱን እከታተላለሁ በሙሉ ፋኖ የሚያደርገው ጦርነት ደጋፊ ናቸው፣ ያበረታታሉ። በአይዲያ ደረጃ መሬት ላይ ወርድህ ኤርትራ ድጋፍ ታረጋለች፣ መሬት ላይ ብትለኝ ያላየሁትን ነገር መናገር አልችልም። ኤቪደንስ ማይቻል አቅም። በአይዲያ ደረጃ ግን በሚዲያ ደረጃ ሲያበረታቱ ነው ማየው ይሄ የሚገልጽልህ አሁን ቅድም ያልነውን ነው። እዛው ጋር እንዲቀር ነው የሚፈለገው፣ ወደ ታች እንዲቀር ወደ ኤርትራ ድንበር እንዳይጠጋ ጦርነቱ። ስለዚህ በሚዲያ ደረጃም እንደዚሁ አለ። በኢትዮጵያ በኩል የስምረት ፓርቲም ሆነ የሀራ መሬትን አጉልቶ የማውጣት አለ። በዚህ በኩል በራያ በኩል ገባ በአፋር በኩል ገባ ብሎ ጫና ጥምዶ ላይ ጫና የመፍጠር ሁኔታ አለ። ቲፒኤልኤፍ በራሱ ደብዳቤ ይጽፋል። አንዳንዴ መግለጫ ይሰጣል። ከተካበን ያለ ነው ይላል። እሱን የሚገልጽልን ይሄንን ነው ውስጣችን እርስ በርስ እንድንጋጭ መንግስት እየሰራ ነው ይላል። ፌዴራል መንግስት ይሄንኑ ነው የሚነግርህ እና ዊ አር ፕሪፔርድ ፎር የሚመጣው ለሚመጣው ነገር ሁሉ ዝግጁ ለን እያለ ይዝታል። የሚዲያ ጦርነት የምለው ይሄኛውን ነው። በዲፕሎማሲ ቅድም እንዳልከው አይዲኦሎጂካልም ትንሽ ያለበት ዲፕሎማሲ ቅድም ያለው የዩኤን ለዩኤን የሚጻፍ ደብዳቤ አለ ወዳጅ ሀገራት ለተባሉ ከዚህ በፊት የሚጻፍ ደብዳቤ አለ ባለፈው ጊዜ ጌዲዮን ጢሞቴዎስ አመስግነዋል እንደውም ወዳጅ ሀገራት ከጎናችን በመሆናችሁ ብለው ሚደረጋለ ኤርትራን በበኩሏ እንዲሁ ታደረጋለች ማድረግ ብቻ ሳይሆን ለምሳሌ የሱዳኑ ሚኒስትር ገብተዋል ተነስተው ደግሞ ግብጽ ይሄዳሉ ስማንሳላ አካባቢውን ቀንዱን በመረበሽ ደረጃ ኢትዮጵያን ይከሳሉ። እሱም ላይ ጦርነት አለ፣ የዲፕሎማሲ ጦርነት አሁን ደግሞ የተጀመረው ባለፈው ጊዜ ጠቀስ ያደረግ ነው። ሆርን ሪቪው የሚባል አንድ ተቋም ኢትዮጵያ አሁን ለኤርትራ የሰጠችውን ኢንዲፔንደንስ ነጻነት ፍቃድ መንጠቅ ጊዜ ነው ልታስብ ይገባል። ለመንጠቅ መልሶ ለመንፈግ የምታስብበት ጊዜ ነው። ለምን ተብሎ ብዙ ዝርዝሮች አውጥቷል። ስትራቴጂክ የተባለ ለኢትዮጵያ ኢትዮጵያን አንቆ የመቀመጥ ፍላጎት፣ የኢትዮጵያ ፍላጎት እንዳይሳካ እዚህ አካባቢ የማድረግ ፍላጎት አለ ይላል። ከዛ አንድ ዲክላሬሽን አለ። አገር ማለት ምን ማለት ነው? ሉዓላዊ ሀገር የሚል ሶቨሬኒቲ አታሟላም ኤርትራ ብሎ ህዝቧ በሰፊው ይሰደዳል። ገቨርናንስ የላትም። ጉድ ገቨርንመንት የለም ወይም ጉድ ገቨርናንስ የለም። ቴሪተሪ እንደዚህ ከሁሉም ጋር የምትቧጨቅ ነው። ስለዚህ ምንድነው? ኢትዮጵያ የሚደነስ ሀገር ሲባል አንድ ሉዓላዊ ሀገር የሚያሟላው አንድ አራት መስፈርት አለ። ገቨርንመንት አለ፣ ፐርማነንት ፖፕሌሽን የሚባል አለ፣ ከውጭ የሀገር ጋር ያለ ግንኙነት አለ እነዚህን እና ቴሪተሪ አለ፣ ሉዓላዊ ግዛት ማለት ነው። በእነዚህ በሙሉ ኢኮኑ ነው የምን ይባል አግሪመንት አለ። አንድ ሀገር አንድ ከተማ አለች እሱን በሙሉ አታሟላም። ለኢትዮጵያ ደግሞ ስትራቴጂክ ጠላት ሆና ተገኝታለች። ኤጌነስት ኢትዮጵያ ነው የምትሰራው። ስለዚህ ኢትዮጵያ አሁን ሪቮክ በማድረግ ያንን በመንፈግ መልሶ በመንጠቅ የምታስብበት ጊዜን ለመንጠቅ ብሎ ጽፏል። በተቃራኒው የኤርትራው ክራውን ጁል የሆነ ደግሞ አንድ ምንም አይሰራልን ምሷ አክቹዋሊ አንድ አርቲክል ደሞ ወጥቷል እዛ ዴዘርት ጅውል ነው ምናምን የሚል እዛ ላይ ደግሞ ሰፊ መልስ ተሰጥቷል ደርግን እንዴት ሻእቢያ እንዳሸነፈ ኢትዮጵያ ሪፈረንደም የተካሄደው ለአክኖሌጅመንት እንጂ ኦልሬዲ አልቋል ጦር ሜዳ ላይ ስለዚህ በጡንቻችን ነው በጦርነት ነው ያገኘ ነው ኢትዮጵያ ሰጠች አልሰጠች ሜዳ ላይ አልቋል ጦርነቱ ብሎ ኢትዮጵያ እኛን ቪያብል ስቴት አይደለም ስቴት ፎርሙላ አያሟላም ክራይቴሪያ አያሟላም ትለናለች፣ ግን እሷም ህዝቧ የሚሰደድባት ረሃብ እንትን ያላት በውጭ ተቋማት ረዳትነት የምትኖርና ቪያብል ያልሆነች ስቴት ከኛ የባሰ ስቴት ነች ብሎ ሰፊ ዘገባ አውጥቷል። ለዛ መልስ ከእንደገና ሆርን ሪቪው ኤርትራ ፎልስ የሆነ ውሸት የሆነ ሐሰት የሆነ መረዳት ናት ያላት። በጡንቿ በጦርነት አይደለም የተገነጠለችው። ነገሩ እንደዛ ሲምፕል አይደለም፣ ኮምፕሌክስ ነው። የዲፕሎማቲክ ማኑቨሮች ነበሩበት። የግብፅ ግፊት ነበረበት። ኢትዮጵያ ሪኮግናይዝ ለማድረግ የገባችበት ሰጥ አገባ አለ። ሪኮግኒሽን ለመስጠት ዝም ብሎ በጦር ሜዳ አሸነፍንና ወሰድን የሚባል አደለም የሚል ደግሞ ሌላ ይክርክር ይዞ መጥቷል። እኔ ነገሮቹ የሌጋል የስትራቴጂክ የፖሊሲ ምናምን ጉዳዮች አሉት። እንደዚህ አይነት ነገሮች በአብዛኛው በህግ ነው የሚፈቱት። የህግ ኤክስፐርት አይደለውም እኔ ለማንሳት የፈለግኩት ቬሪ ኢንተረስቲንግ ነው። ሰዎች ቢያነቡት ደስ ይለኛል። በሁለቱም በኩል የሚካሄደው ክርክር ግን እዚህ አሁን እኔ እናንተ ስናወራ፣ በዚህም መልክ ጦርነት እየተካሄደ ነው ለማለት ነው። በዚህም መልክ ጥረት እየተደረገ ነው ለማሳመን ነው በአንድ በኩል በሌላ በኩል ኢትዮጵያ ሄዳ ሄዳ ሴናሪዮ ማስቀመጥ እንችላለን። ለምሳሌ ኢትዮጵያ በቃ አላቀሽም እውቅናን የሰጠሁትን መዘጠና ሶስት ፈረንጆቹ ሪቮክ አረጋለሁ ብትል ምንድን ነው ውጤቱ የሚለውን ሴናሪዮ መስጠት ይቻላል። ሌጋሊ ይቻላሉ የዩናይትድ ኔሽን ሜምበር ለሰላሳ አመት የሆነችን ሀገር ኢትዮጵያ እውቅና ስለነፈርገቻት አለም ይነፍጋታሉ። ከዛ ላይ ኢትዮጵያ የሚያመጣው ምንድን ነው ፕሬሲደንት ውስጥ ምንድን ነው፣ አለም ሀገራት የአፍሪካ ሀገራት የቅኝ ግዛት ድንበራቸውን ይዘው ይቆያሉ ተብሏል። የኢትዮጵያና የኤርትራ ግንኙነት በዚህ መስኩ ምን ይመስላል? ኢትዮጵያን አይዞሌት ያደርጋታል ከመላው አለም ወይስ ተቀባይነት ያገኛል? እያን ሴናሪዎችን መስራት እንችላለን። እዛ ውስጥ አልገባ ምስት ይለቅና እንትኑ እንሰራበት እንችላለን። የሚያልቅ ከሆነ ግን በዚህም ፍሮንት በዚህም ግንባር እየተካሄደ ነው። አሁን ይሄ ሁሉ ነገር የሚነግረን ምንድን ነው? መሬት ላይ በሚሊተሪ በሴኩሪቲ የኢንተለጀንስም ጉዳይ ያለበት የሚካሄድ አለ። የሚዲያ ጦርነት አለ። አሁን ያለው በዲፕሎማሲ መልክ የሚደረግ ጦርነት አለ። የአይዲዮሎጂካል እንዲሁም ሂስቶሪካል ማለት ይቻላል። የኤርትራ መልስ ሂስቶሪካል እንትንም አለው ዳይሜንሽን አለው የቅኝ ግዛት ቅኝ ግዛት ነበርኩ እኔ የጣሊያን ቅኝ ግዛት ነበርኩ። ቅኝ ግዛቱ ጣሊያን ስትሸነፍ በሁለተኛ የዓለም ጦርነት፣ ለማንኛውም አፍሪካ ሀገር ነፃ ልሆን ይገባ ነበር ከቅኝ ግዛት እንደ ዚምባብዌ እንደ ናሚቢያ ነፃ ልሆን ይገባ ነበር። ተንኮል ሰሩብኝና፣ ምዕራባውያን በተለይ አሜሪካ ወደ ኢትዮጵያ ቀላቀሉኝ። ያንን ለማስመለስ ነው ያደረግኩት ትግል ነው ስለዚህ ሂስቶሪካል እንትንም አለሁ ዳይሜንሽንም አለሁ አርጌ በደማችን በላባችን ነው ጥገኝነቱን እንጂ ሊሰጠን ይገባ የነበረው ኤርትራ ለቃ ስትወጣ ጣሊያን ተሸንፋ ስትወጣ ነበር። ይሄ እንደ ሌሎቹ የአፍሪካ ሀገራት አይነት ነው ወይ ብለን ደግሞ ሌላ ዲቤት ውስጥ መግባት እንችላለን። የኢትዮጵያና የኤርትራ ግንኙነት ግን እሱን እናስቀምጥና እንትንም አለሁ በዚህ በኩልም ፍትጌ ይሄ ኤስኬሌት አድርጎ በተለይ የኤርትራው መልስ በጣም ጠንካራ ቃላቶች አሉት። ጠንካራ ቃላት ብቻ ሳይሆን ኢትዮጵያ በዚህ አካሄዷ ከቀጠለች በደርግ ጊዜ ለሰላሳ ዓመት ስንዋጋ ደርግም ቀደም ሊል ይችላል ስንዋጋ የደረሰብንን ኪሳራ ሪፓሬሽን እንጠይቃለን የሚልም አምጥተዋል። ካሳ እንጠይቃለን፣ የተፈጸሙብን ግፎች አሉ ወደዛ እየመራችን ነው አይነት ኢትዮጵያ ማስፈራራትም አለው። ቃላቶቹም ፖለሚክና ጠንካራ ናቸው። ይሄ የጠነከረ ከሄደ ጉዳዩን እስከሌት እያደረገ መጨረሻ ላይ ምን ይሆናል? አሁን ወዳልነው ነው መጨረሻ ወደ የምናነሳው ጉዳይ የሚወስደን ጦርነት ነው። ግን ለኢንቴሌክቹዋል ኤክሰርሳይዝ ከሆነ በጣም ኢንተረስቲንግ ነው። ለፖሊሲ የሁለቱንም ሳነበው ብዙ ነገር ነው ቶት ፕሮቮኪንግ ነው፣ ጭንቅላት እንዲሰራ ያደርጋል። ሂደቱን እንደገና እንድት መረምር ያደርጋል። ጥሩ ነው ያነሱት ነጥብ። አሁን እንደዚህ የታደሉት ሀገራት የታደለ ህዝብ እንዲህ አይነት ቶት ፕሮቮኪንግ የሆኑ ስቲሙሌት የሚያደርጉ ጭንቅላት እንዲሰራ የሚያደርጉ አርገው ሳይጋደሉ ዲቤቱን ብቻ ሊቀጥሉ ይችላሉ። አንፎርቹኔት ነው። እዚህ አካባቢ ደግሞ ቃላት ወደ ጠመንጃ ይዞራሉ በኋላ የኢትዮጵያም ታሪክ እዛም ያለ ታሪክ እንደዚህ ነው የሚያመራው። ወደዛ ሳያመራ ቢሆን በጣም ደስ የሚል ክርክር ነው ግን፣ ፍሮንቱን ለማየት ነው፣ ግንባሩ በየአቅጣጫው ነው። በመሬት ላይ፣ በዲፕሎማሲ መልኩ፣ በሚዲያ እንዲሁ እየተፋተጉ ነው ያሉት ቀጥሎ አንዱ ላቋርጥህና ወደ ቀጣይ ወደሚሆነው ነገር ከማምራታችን በፊት የጠቀስካቸው የተለያዩ ፍሮንቶች አሉ። በተለይም ብዙ ጊዜ አይተ ከሆነ የኢትዮጵያን ኤርትራ አሁናዊ ውጥረት ሲነሳ ብዙ ጊዜ የሚነገረው ይህ ወታደራዊ ግንባር ያለው ፍጥጫን እንጂ ብዙዎች አይዲዮሎጂካሊ እንደዚሁም ደግሞ ዲፕሎማሲ ያለውን ነገር ከቁብ ሲቆጥሩት አይታይም። እና መጀመሪያ ላይ ስለ ወታደራዊ ግንባር ስታነሳ ያነሳው ነገር ነበር አሁን የኤርትራ መንግስት እያደረገ ያለው ነገር ጦርነቱን ወደዚህ መግፋት ከራሱ ግዛት የማሸሽ ነገር ነው። ኢትዮጵያ ደግሞ ወደዛ የመግፋት ነገር ይመስላል የሚል ነገር አንስተልኛል። ምናልባት አሁን የኤርትራ መንግስት ይሄ ጦርነቱን ወደ ራሱ ወደ ከራሱ ግዛት የማራቅ አይነት እንቅስቃሴዎች ካለ በኢትዮጵያ በኩል ምናልባት ሌላ አይነት ጦርነቱን ሊቀሰቅስ የሚችል እርምጃ ሊወሰድ ይችላል። አሁን ባለው ደረጃ እንደ እኔ ባለፈው ጊዜ ያስቀመጥኩትን ነው መልሽ ልል የምችለው። አሁን ኢትዮጵያ ውስጧ የኢትዮጵያ ሰራዊት የኢትዮጵያ መከላከያ ሰራዊትና የኢትዮጵያ ገቨርንመንት ውስጥ ባለው ጉዳይ የተጠመደበት ነው። በተለይ የበቀደሙ ውጊያ አሁንም ይቀጥላል የሚል ግምታለኝ ወሎ ላይ የሚቆም አይመስለኝም ይቀጥላል የሚል ግምት አለኝ። ፕሬዠሮች ስላሉ ማለት ነው። በተለያየ ግንባር እንዲሆን ስፕሬድ ያረጋል። የመከላከያ ሰራዊት ይበተናል በየቦታው ግን እንደ መንግስት አሁን በዚህ ክልሎች ውስጥ ላይ እንዲጠመድ ደግሞ ከጀርባ እጃለ ያለ ይላል። አሁን እያወራ ያለን እኮ እሱን ነው፣ ፍላጎቷ እኔ አሁን እጃለ ለማለት ፍላጎት እንዳለ ከኢትዮጵያ ክስ አንጻር፣ ለተመድ ከጻፈው ክስ አንጻር አሁን እሱን ይዘን ነው የምናወረ። አሁ ግን ኢትዮጵያ መንግስት ራሱ ባለፈው ጊዜ ብያዋለሁ አርጋለች ሲል ኤቪደንስ አምጣ እንዳይባል አሌጅድሊ ብሎ ነው። ጥርጣሬ ያለ ያው ሊሰራ የሚችል ጥርጣሬ አለኝ ብሎ ነው እንጂ እንትኑን አስቀምጦ ማድረግ ይችል ነበር፣ ኤቪደንስ ካለ ማለት ነው። እኔም እሱን ነው የምጠብቀው። አሁን የኤርትራ መንግስት ቀጥታት እየተሳተፈ ከሆነ ቲፒኤልፍ ቀጥታ እየተሳተፈ ከሆነ፣ ቀጥታም ባይሆን እየተሳተፈ ከሆነ ኤቪደንሶች ይዘን ማውራት ፍላጎት ካልከኝ ግን ለምን አይሆንም። ይፈልጋሉ። ኢትዮጵያ አሁን የኤርትራ መንግስት ፍላጎቱ እዚህ እንዲገደብለት ነው ምንም ጥርጥር የለው። እንዲርቅለት ነው ከድንበሩ፣ ትግራይ ቲፒኤልኤፍ ጦርነቱ ከትግራይ ሜዳ እንዲርቅለት ነው። ቦዝ ይፈልጋሉ። በነገራችን ላይ ቦዝ ሳይድስ እንትናም ይፈልጋል። ቲፒኤልኤፍም የተገነጠለውም ሀይል እኮ ወይም ደግሞ የነጌታቸው ቲፒኤልኤፍ ጦርነቱን ከመንግስት ጋር ተፋጦ ጦርነቱን ትግራይ ላይ ሊያደረግ ነው ከኤርትራ ጋር ተባብሮ በዚህ ምክንያት ነው ማንቀበለው ብለውን የወጡት። ግን ከራቀ ከትግራይ ወደታች ከራቀ ከሁለቱም ነው የሚፈለገው በፍላጎት ደረጃ የሚስማሙ ነው የሚመስለኝ። ምንም እንትን የለባትም። በኤቪደንስ ግን ያስፈልገናል፣ በማቴሪያል በሎጂስቲክ በወታደራዊ በሰውም ራሱ ሀይል ተካፈሉን ብለን ካሰብን ኤቪደንስ ያስፈልገናል። እሱን ሳንይዝ ማውራት ደግሞ ተመልካቾቻችንን ማሞና በድ ይሆንብናል እና በጊዜ ሂደት ግን ሊመጣ ይችላል፣ ግን ፍላጎት ወደ ተግባር አይለወጥም ማለት አይቻልም። በዛ ላይ ፍላጎቱ ከዛ እንትን ብቻ ሳይሆን ከዛ የመግፋት ከኤርትራ ድንበር ወደ ውስጥ ወደ ደቡብ የመግፋት ወደ አማራ ክልል መግፋት ብቻ ሳይሆን ጀነራሉም እሱን ነገሩ። ጀነራል ተፈራ በእኛ ጋር አልፎ ኤርትራና ኢትዮጵያን ኤርትራና ትግራይን ሕዝብ አይደበድብም፣ መንግስት ከጀርባው ነው ጉብ የምንልበት ብለው ነገረውናል። ስለዚህ የመናበብ አለ ማለት እና አሁን እንግዲህ ይሄ ይሄ ቀጥሎ በቅርብ ጊዜ የምጠብቀው አሁንም ምልክቶች የሚያሳዩት ባለፈው ጊዜ የመጨረሻ ፕሮግራማችን ስንሰራ እንደተነጋገር ነው ነው ምልክቶች የሚያሳዩት ምንድን ያልኩት መከላከያ አሁን ሊያደርግ የሚችለው ቀጣይ ተግባሩ የአማራ ክልል እንቅፋት እንዳይሆንበት ማጽላት ነው። ማጽላት ማለት ውጌ አድርጎ ፋኖን ማመናመን ነው ሊከተለው የሚችለው ስትራቴጂ እንጂ በዛ በኩል አልፎ ኤርትራ ጋር ሊዋጋ አሁን እቅድ ሊኖረው አይችልም አለበለዚያ በየጎን እሳት ይመጣበታል በሚራመድበት በኩል በሙሉ እና እንዳልነው ሰማሁ አሁን በጣም ከፍተኛ ሀይል ወደ አማራ ክልል እየገባ እንደሆነ ከመከላከያ በተለያዩ ግንባሮች ጠዋት ራሱ እየመጣው ጎጃም አካባቢ ከፍተኛ ሀይል እየገባ እንደሆነ አይቻሉ ስ እናያለን የእውነት ይሁን ልውሸት እንትኑ ግን የሚጠበቅ ነው ሌላ የምጠብቀው ነገር ከኤርትራው ጦርነት በፊት ነው ምል። ሌላ የምጠብቀው ነገር ትግራይ ውስጥም እንዲሁ ግጭት ይበረታል ብዬ አስባለሁ። አሁን የመንግስት ድጋፍ ስላለው ይሄ ሀራ መሬት ትግራይ አካባቢ ፔሌፍ ኢንታክት ሆኖ ገቨርንመንትን እንዳይጠብቅ መከላከያ ሰራዊትን ወይም ተባብሮ ወደ ወልቃይትም ሆነ ምናምን ጥቃት እንዳይጀምር ዲስትራክት መደረግ ስላለበት ምናልባት ትግራይ ውስጥም ትንሽ ጦርነት ጠብቀ፣ ግጭት ልበለው፣ ሙሉ ጦርነት ባይሆንም ግጭት ዲስትራክት የሚያደርግ ግጭት እጠብቃለሁ። መከላከያ አሁን ወልቃይት አካባቢ ሊሆን ይችላል። እዛ አካባቢ እንዳይሄድ አሁን እዛ አካባቢ ከሄደ ከመከላከያ ይጋጫል። መከላከያ ግን እዛው ማቆየት ከተቻለ የትግራዩን ሀይል በማን ነው ባህራ መሬት፣ እሱን ነው የመርጠው ይመርጠው ወደዛ ከመምጣቱ በፊት ማለት ነው። ስለዚህ እነዛ ቀድመው እነ ደብረ ጽዮን ቀድመው ወደ ወልቃይት ወረራ ከፈጸሙ ከመከላከያ ጋር ይፋለማሉ። ግን ቀድሞ ደግሞ መከላከያ ሰራዊት ወይም ፌዴራል ገቨርንመንት የኛ ፌዴራል መንግስት በእንትና በኩል የቤት ስራ ለመስጠት የሚሞክር ይመስለኛል። ከዛ ቀድሞ በሀራ መሬት በኩል ለትግራዮቹ ለቲፒኤልኤፍ ለቲዲኤፍ ሰራዊት የሚሰጥ ይመስለኛል። ሁለቱን ካረገ በኋላ ነው ብዬ የማስበው አማራ ክልል ጦርነት ፋኖን ማመናመን ከቻለ ስትራቴጂ ሱን ነው የሚከተለው ብዬ ነው የማስበው ግምቴ ነው ከዛ በትግራይ በኩል ለትግራይ ለቲዲኤፍ የቤት ስራ መስጠት ከቻለ እና ማዳከም ከቻለ ከዛ በኋላ ነው የሚያስበው ብዬ መጨረሻ የጠየከኝ ጥያቄ እርምጃ ሊወስዳ ይችላሉ ኤርትራ ላይ ካልከኝ ከዛ በኋላ ነው ማስበው እንጂ አሁን አሁን በጣም ውስብስብ ነው የሚሆንበት እርምጃ የሚወስድ ከሆነ የአየር ድብደባ ምናምን ሊያደርግ ይችላል። አየር ድብደባ ደግሞ ውጤታማ አይሆንም። ግራውንድ ኮንትሮል መሬት ቴሪተሪ እየተቆጣጠር ካልሄድ ሊሆን አይችልም። ይሄን ነው የምጠብቀው እንጂ ቀጥታ አሁን ሁለቱ ሀገሮች ይዋጋሉ የሚል ሀሳብ የለኝም። ስለዚህ እንደው ከበፊቱ አሁን እንደው ውጥረታቸው እየጨመረ ቢመጣ ወደ ጦርነት የሚገቡበት እድል እንደም ሰሞኑን በትግራይ በኩል የፕሪቶሪያ ስምምነት ተደራዳሪ የነበሩት አሰፋ ብርሃ ረጅም ቃለ መጠይቅ ሰጥተው ነበር ለቢቢሲ። እና እዛ ቃለ መጠይቃቸው ላይ ምንድን ያሉት ሁለቱ መሪዎች ወደ ጦርነት የመግባት እድላቸው እጅግ በጣም ጠባብ ነው የሚል ነገር አንስተዋል። እሳቸው ከምን አንጻር ነው እንደዛ ያሉት? ሁለቱ መሪዎች ከዚህ ቀደም ስምምነት አላቸው፣ የ2018 2019 ላይ እየተስማሙት ስምምነት አለ? ቸው የባህር በርን በጋራ ለማልማት የተስማሙበት ስምምነት ስላአለ ወደ ግጭት ይገባሉ ብዬ አልጠብቅም የሚል ነገር ያነሳሉ። በአንጻሩ ደግሞ የዛው ከፍተኛ ተደራዳሪ እንደዚሁም አመራር የነበሩት ጀኔራል ጻድቃን ገብረትንሳኤ ደግሞ ምን ይላሉ? ከኢሳያስ ከፕሬዚዳንት ኢሳያስና እንደዚሁም ከሻዕቢያ ባህሪ አንጻር ኢትዮጵያ በአሰብ በኩል የባህር በር ታገኛለች ብዬ አልጠብቅም፣ ሌላ መላ መፈለግ ይበጃል የሚል ነገር አንስቷል። የትኛው ውሃ ያነሳል ወደ ጀነራል ጻድቃን ታደላለሳ። ሁለት ሀገሮች ተስማምተው ስለነበረ ጦርነት አያደረጉም። በፍጹም ተጣሉ እኮ በቃ። የስምምነቱ ራሱ ያኔ ግልጽ አልተደረገም። ስምምነቱ ግን ትግራይ ላይ ለምሳሌ ያኔ ሲነገር የነበረው አንዱ ሀገር ላይ ጥቃት ከተሰነዘረ ሶማሊያም፣ ኢትዮጵያም ፎርማጆም ነበር ያኔ ሶማሊያ፣ ኢትዮጵያ፣ ኤርትራ ላይ አንዱ ሀገር ላይ ጥቃት ከተፈተ ሌላው ሀገር አብሮ እንደሚያብርና እንደሚያግዝ ስምምነት አላቸው ይባላል። በውስጥ ለውስጥ የወደቡም እንትናላቸው ይባላል። ያ ሁሉ ስምምነት ከፕሪቶሪያው በኋላ የለም። የወደቡም ጥያቄ ከፕሪቶሪያው በኋላ የለም። ጠቅላይ ሚኒስትሩም የውሃ ጉዳይ፣ የቀይ ባህር ጉዳይ ያነሱት እኮ በዛ ተሞክሮ ተሞክሮ ስምምነት አለን ምናምን ተብሎ ያ በቃ አይሰራም። ከቲፒኤልኤፍ ጋር ስምምነት ከተደረገ በኋላ እኛ ነው ያገለለ ተብሎ ቀር። ስለዚህ አያነሳም። የሳቸው ሀሳብ ምናልባት የጻድቃል ሊሰራ ይችላል። እንግዲህ አብረን የምናየው ነው የሚሆን በሚያስገርም መልኩ ዘርዝራ አስቀምጣችኋል በአይዲዮሎጂው፣ በፖለቲካው፣ በዲፕሎማሲው፣ በወታደራዊ ግንባር ያለውን ጽምዶም ሆነ ጸረ ጽምዶ ሊፈጠር የሚችለውን ጸረ ጽምዶ እንቅስቃሴ እንግዲህ ለማየት ሞክረናል። ሁለቱ ሀገራት በአሁን ሰዓት ላይ ተመልካቾቻችን ያሉበት ሁኔታ ይህንን ነው የሚመስለው። ምናልባት ሀገራቱ ወደ ግጭት ሊገቡ ይችላሉ ወይም አሁን ያለባቸውን ችግር በዲፕሎማሲያዊ መንገድ ሊፈቱ ይችላሉ የሚለውን ሀሳባችሁን እንድታጋሩ እንጠይቃለን። አሚጎ፣ ለነበረን ቆይታ እጅግ አድርጌ አመሰግናለን። የተወደዳችሁ ተመልካቾቻችን፣ እንግዲህ የዛሬው ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ